ሸይጣን ይታሰራል። የኸይር በር ይከፈታል። የመጥፎ እና የሸር በር ይዘጋል። ሰው ሁሉ ለኸይር ስራ የሚጓጓበት፣ የሚተጋበት፣ የሚጥርበት ወር ነው። ሁላችንም በመጾማችን ራሳችን የምናቀው የቀልብ ጠማእኒና ሰኪና፣ እርጋታ እና ምቾት ቀልባችን ላይ ይሰማናል። ይሄ ከአላህ ስብሐነ ወተዓላ ጋር እኛና አላህ የምንታረቅበት ከአላህ ጋር ያለንን ግንኙነት የምናስተካከልበት ወር ነው ረመዳን ሁሉም ኸይር ነገር

ተውበት ላይ ክርክር ማድረግ የለብንም። ምንድነው ክርክር ማድረግ የለብንም ማለት ወንጀለኛ አይደለሁም ብለን የምናስብ ሰዎች አይደለንም። መጀመሪያ ወንጀለኛ እንደሆን ማወቅ አለብን። ዓይናችን፣ እጃችን፣ መላሳችን፣ አካላችን በሙሉ ለወንጀል የተጋለጠ ነው። ወንጀለኛ እንደሆነ መሰማት፣ የወንጀል ስሜት ውስጣችን ማዳበር ይሄ አንዱ ትልቁ የተውበት መነሻ ነው። ሰው ጎሎኛል ብሎ የሚያምነውን ነገር ለመሙላት ይሞክራል። አጣሁ ያለውን ነገር ለማግኘት ይጥራል። ተውበት አላህ ስብሓነሁ ወተዓላ ያ አዩሃ ለዚነ አመኑ ቱቡ ኢለላሂ

አላህ የማራቸው ይቅር ያላቸው ነቢይ ናቸው፣ ግን እሳቸው እኔ ወደ አላህ ስብሓነሁ ወተዓላ መቶ ጊዜ ከሰባ በላይ እስትክፋር አደርጋለሁ አላህን ይቅርታ እጠይቃለዋለሁ። ስለዚህ ባረከላህ ፊኩም ይሄ ተውበትና እስትክፋር ተያያዥነት ያለው ነገር። ሁላችንም ራሳችን ከራሳችን ጋ ተያይዞ ከአላህ ያጎደልነው በጣም ብዙ ነገር አለ። ከአላህ ሓቅ ያጎደልነው ነገር ብዙ ኑሮን ሳለ ደግሞ እኛ ራሳችን ከእናትና ከአባታችን ከእህትና ከወንድማችን ከትዳራችን ከልጆቻችን ከሥራ ባልደረቦቻችን በሁሉም የህይወት መስካችንና ጉዟችን ውስጥ ባለው ሂደት ውስጥም ደግሞ ያጎደልናቸው በጣም ብዙ ነገሮች አሉ። እነዚህ ሁሉ የጎደሉ ነገሮች ወደ አላህ ስብሃነወተዓላ መመለስ ወደ አላህ ስብሃነ ተዓላ ጋር እርቅ መመስረት ይፈልጉብናል። ስለዚህ የረመዳን አንዱ ትልቁ ስጦታው ወደ አላህ ስብሓነው ተዓላ መመለሳችንን አውቀን በዚህ በረመዳን ወር አላህ ስብሓነው ተዓላ ከምንጊዜውም በተለየ የሚሰጠውን የረሕመት ስጦታ የሚሰጠውን የይቅርታ ጊዜ ማግኘት አለብን። ያው ባለፈውም እንዳየነው ነቢዩ አለይሂ ሰላት ወሰላም ሚንበር ላይ የወጡ ሶስት ጊዜ አሚን አሚን አሚን አሉ። ለምንድነው እንደዚህ ያልከው ሲሏቸው ጅብሪል መጥቶ መረቀኝ፣ ዱዓ ረገ፣ መረቀኝ ሳይሆን ዱዓ ረገ። ዱዓ ሲያደርግ አሚን አልኩት። ረመዳን ገብቶ በረመዳን የሚገኘውን የአላህ ስብሓነሁ ወተዓላ ስጦታ ያላገኘ ሰው ከአላህ ረህመት ይራቅ ብሎ ሲረግም አሚን አልኩት አሉ። ይሄ ረመዳን ማግኘት አንድ ስጦታ ነው፣ አንድ ጥበብ ነው፣ አንድ የአላህ እገዛና እርዳታ ነው። ረመን ማግኘት ብቻውን ግን ዋጋ የለው። ያገኘነው ረመዳን አትርፈንበት አግኝተንበት ልንወጣ ይገባል። ተውበት አላህ ስብሓነሁ ወተዓላ እስከ ሰው ልጅ ገርገራ እስኪደርስ ድረስ የሰው ልጅ ሁሌ ሊተውብት እንዲችል አድርጎ አላህ ስብሓነሁ ወተዓላ ፈጥሮናል። ያ ሁላችሁም በተደጋጋሚ የሰማነው ታሪክ አለ። አንድ ሰው ዘጠና ዘጠኝ ሰው ገደለ። ብዙ ነው። ዘጠና ዘጠኝ ሰው በጣም አረመኔ ነው። በጣም የጥፋት ጫፍ ነው። የሰው ነፍስ ከማጥፋት በላይ ደግሞ ትልቅ ወንጀል የለም። ከዛ አንድ ሸህ ጋር ሂዶ አቢድ ሰው ጋር ሂዶ እኔ ዘጠና ዘጠኝ ሰው ገድያለው ተውበት አለኝ ወይ? ወደ አላህ ብንመለስ አሁን እደርሳለሁ ወይ? ወደ አላህ ተው ብቼ ለመሄድ ጊዜ አለኝ ዋለ ሲለው፣ ሰውየው አቢድ ነው ይላሉ፣ ጥሩ ሰው ነው ይላሉ። ፈቂህ አልነበረም እና ላ ኢላሀ ኢላላህ ነው ልንጀ ሰርተ አንተ አይምርህም ምናምን ምናምን አለ ሲለው፣ ያው ካልማረኝማ አንተን መቶኛ ላርገህ ብሎ ጨመረውና ቀጠለ፣ ሰውየው መቶ ሆነ። ግን ሰውየው ይሄው የሰው ደሙ ወንጀሉ አላስተኛውም አላሳረፈውም። እና አሁንም እስቲ ማን ነው ከአላህ ጋር ጥሩ ግንኙነት ያለው ሰው ብሎ አንድ ሰው ጋር ሲሞክ ሲላክ ያ ሰው የዓሊም ነው። ሲጠይቀው በአንተና በተውበት መካከል ምን ግርዶ አለ አለ። ስለዚህ ተመለስ ወደ አላህ ስብሃነሁ ተዓላ። አላህ ነው እንግዲህ ማርህ አይማርህ የእሱ ስራ ነው። አንተ ግን መተውበት ትችላለህ። ተውብታል ሄደና ሰውየው ተውበት የሚያደርግበት ቦታ ባይሆን፣ እስከዛሬ ዛሬ ወንጀል ውስጥ የቆየህበት ምክንያት የኖርክበት አካባቢ ነው፣ ለወንጀል ይዳረገሃል። ጓደኞች፣ አካባቢ። ጓደኛ ሰውን መልካም ያደርጋል። ጓደኛ ሰውን ያጠፋል፣ ያሳስተ ጓደኛ፣ ለተውበት ያግዛል። ጓደኛ ለጥፋት ለውሸት፣ ለክፉ ነገር ነዳጅ ይሆናል። ስለዚህ ሰውየው ከዚህ በፊት ወንጀል ሰርተሃል። እስከ ዛሬ የኖርክበትን አካባቢ ለቀሂድ ምክንያቱም ለወንጀል የዳረገ አካባቢ ነው ወደ አላ ስብሃነወተዓላ ተውብታ አለው ሰውየው ጋ ሂዶ ተውበት አድርጎ መንገድ ላይ ሲሄድ ሞተ ይላል ሲሞት መላይከት ረሕማን ና የጀነትና የጀሃነም መላእኮች መጥተው ተሻሙበት የጀነት መላይካ መጥቶ ይህ ሰውዬ ተውብቶ ወደ አላ ስብሃነወተዓላ ተመልሷል ስለተመለሰ የእሱን ተውበት አላህ ተቀብሎታልና ና አምረዋለሁ ተምሯል፣ የጀነት ነዋል። ሌላኛው ሰው አይደለም ይሄማ አንድም ቀን ኸይር ሰርቶ አያውቅም፣ ይህ ሁሉ ጊዜ የኖረው ወንጀል ውስጥ ነው፣ እና አላህ አይምረውም ብሎ ደግሞ ሌላኛው መላኢካ ተከራከረ። አላህ ስብሃነ ወተዓላ ሌላ ሦስተኛ መላኢካ ልኮ አሸማገላቸውና የመጨረሻው ውጤት ይሄ ሰውዬ ከተውበተበት ቦታ ነው ብዙ የተጓዘው ወይስ ሊተውበት ካሰበበት ቦታ ነው ብዙ የተጓዘው ተብሎ ተለካ። ከዛ ሲለካ መጨረሻ ሊተውበት ያሰበበት ቦታ እሱ ለጀነት ለመግባት የቀረበበት ወይም የተውበት ቦታ ሆኖ አገኘውና አላህ ሱብሃነሁ ወተዓላ ይቅርታ ብሎት ጀነት ገባ ይላል። ይሄንን ታሪክ ነብዩ ዓለይሂ ሰላቱ ወሰላም የሚነግሩን እኛ የሆነ ሁኖ በምላሳችንም፣ በንግግራችንም፣ በህይወታችንም የምንሰራቸው ስህተቶች እና የምናጠፋቸው ጥፋቶች የምንፈጽማቸው በጣም ብዙ ከፍተኛ ወንጀሎች ይኖራሉ። እነዚህ የምንሰራቸው ወንጀሎች ከአላህ ሱብሐነሁ ወተዓላ ጋር ተቆራርጠን እንዳንቀር ሊያደርጉን ይገባል።

አንዱና ዋናው ወር የምህረት ወር ነውና፣ አመት ሙሉ የቆሸሸ ሩሓችንን የቆሸሸ አካላችንን የቆሸሸ ማንነታችንን በዚህ በረመዳን ወር አጥበን ከአላህ ሱብሓነሁ ወተዓላ ጋር ታርቀን እስትግፋር አድርገን ተውበት አድርገን ወደ አላህ ሱብሓነሁ ወተዓላ ልንጓዝ ልንቃረብ የምንችልበትን ነገር ልናመቻች የሚገባበት ጊዜ ነው። አላህ ረህመት በሩን ከፍቶ

አፉ መባባልም ይሄ የተውበት አካል ነው። ሰው ጥፋት ካጠፋ፣ ያው ተውበት ሁላችንም በተደጋጋሚ እንደምንሰባው ሶስት ሸርጥ አለው። አንደኛው ሰውየ መጸጸት አለበት። እንደው ዝም ብሎ ምን ችግር አለው? ከኔ ባሰ። እኔ ችን ነው የሰራሁት? እኔ ዚና ነው የሰራሁት? ሰው ሁሉ ዚና ሲሰራ ነው የሚኖረው። እኔ ከምር ነው የምጠጣው። ሰው ለሊቱ ሙሉ ሲጨፍር ያድራል ብሎ እዛ አሜሪካ፣ እንግሊዝ ምናምን ብዙ ወንጀለኞች አሉ አይደል እንዴ ብሎ ምንም ካልመሰለው ሰው ይሄ ለተውበት አይሆንም። የተውበት መጀመሪያ ነገሩ ነዳማ ነው። እረ እኔ አላህ እዚህ ምድር ላይ የሰጠኝን የአላህ ስብሃነሁ ወተዓላ ውለታ በትክክል የተገነዘብኩ ሰው አይደለሁም። ሰላትም በአግባቡ አልሰግድም። ጾሙንም አላህ እንዳዘዘ እየጾምኩ አይደለም። ምላሴም የሰው ስም ያነሳል። ቀልቤም ሒስድም፣ ሒቅድም ክፋትም አላጣም እኔም ጥሩ አይደለም፣ እኔ ጥሩ ሰው አይደለሁም። አላህ የሚፈልገው ደረጃ ላይ መደረስ አለብኝና ሕይወቴ ኑሮዬ፣ በብዙ መንገድ መሰናክል የገጠመው ሰው ነኝና፣ መነደም፣ ነዳማ፣ ጸጸት፣ አኸራ የሚባለን ነገር መፍራት፣ ጥሩ ሰው አይደለሁም ብሎ መደንገጥ ይፈልጋል። አንድ ጊዜ ሰይዲና ዑመር ረዲየላሁ ዐንሁ ሊሞቱ መጨረሻ ሰዓታቸው ላይ ከተወጉ በኋላ ያው መሞቻቸውን አውቀውታል እና እንደ አኸራዊ ነገር የአኸራዊ ነገር እያሉ እዛ ጓደኞቻቸው ጋር ሲያወሩ አንዱ ሰሓባ ምን ያስፈራሃል? አንተ የነቢዩ ዐለይሂ ሰላቱ ወሰላም ሰሓባ ነህ። ከአቡበከር ከሰይድና አቡበከር ቀጥሎ ዋና ከሊፋ አንተ ነህ። ከሊፋ ከሆንክ በኋላም በፍትሐዊነትህና በመልካምነትህ ብዙ ሰው ያቀሃል ብሎ ስለ እሳቸው ብዙ ነገር ነገራቸው። ተዋዋሉት ይሁሉ ቀርቶ አላህ ዘንድ መሸለሜ ቀርቶ ነጃነ አንተ የሳት አይደለህም ከተባልኩኝ ይበቃኛል። በሰይዱና ዑመር ልክ በሰይዱና ዑመር ግዝፈት በሰይዱና ዑመር ዒባዳ በሰይዱና ዑመር ትልቅነት አይ ምን ችግር አለን? የተራምጅ ጀነት ነው ምገባው አላሉ። አሁን አላሉ ይሄ

የአንድ ቀን ሰላቴን አላህ ተቀብሎኛል ማለትን እርግጠኛ ብሆን ግዴለኝም ነበረ። አንድ ያን ሁሉ ጊዜ ሲሰግዱ፣ ሲጾሙ የሰሐቦቹ ሰላት፣ የሰሐቦቹ ጾም፣ የሰሐቦቹ ዒባዳ መቼም ትልቅነቱና ግዝፈቱ ምንም የሚያጠራጥር ነገር አይደለም። ግን እነሱም አልቃሻ ነበሩ። ከዚህ ባረከላሁ ፊኩም ይሄ ረመዳን እንደው ብንጾምም፣ ኸይርል ብንሰራም፣ ብንሰግድም እኛና አላህ የምናውቀው በጣም በጣም በጣም ትልቅ የሆነ በእኛና በአላህ ስብሓነሁ ወተዓላ መንገድ ትልቅ ክፍተት አለ። ስለዚህ አንዱና ዋናው ነገር ረመዳን ነዳማ ከራስ ጋራ ሂሳብ መታያ ጊዜ መሆን አለበት። ሰው ራሱን ሲያይ ሐኪም ቤት ሂዶ ላቦራቶሪ ሰጥቶ የጤና ዲያግኖሲስ ይሰራል። ሰው ምን ያሞኛል፣ እንዴት ነው ኮሎስትሮሌ፣ ደሜ፣ ግፊቴ፣ ጨጓራዬ፣ ራሴ ምናምን ብሎ ራሱን ያህል ልክ እንደዚሁ ሩሃችንን ላቦራቶሪ ውስጥ አስገብቶ ራሳችንን መገምገሚያ ጊዜ ይሄ ረመዳን ወር። ስለዚህ እንዴት ነንኛ? ከሰላታችን ጋ እንዴት ነንኛ? ከራሳችን ጋ እንዴት ነው አህላቃችን? እንዴት ነው ኑሯችን? እንዴት ነው አስተሳሰባችን? ብሎ ቁሞ ራስን ማየት፣ ራስን መገምገም፣ ራስን ማሰብ የትልቅ ሰው ባህሪ ነው። ነው ስለዚሁም ሰይዱና ዑመር ረዲየላሁ ዓንህ ሓሲበው አንፉሰኩም ቀብለው አንቱ ሓሰቡ ይላሉ። አላህ ፊት ቁማችሁ አላህ እናንተን ኦዲት ከማረጉ በፊት አላህ እናንተን ከመተሳሰቡ በፊት ራሳችሁን እሰቡ። ወዚኑ አንፉሰኩም ቀብለው አንቱ ዘኑ ራሳችሁን መዝኑ። አላህ ፊት ኸይር ስራችሁ እና መጥፎ ስራችሁ ከመመዘኑ በፊት እዚሁ ምድር ላይ የትኛው ጎኔ ነው መልካም ጎኔ፣ ጥሩ ጎኔ ነው ወይስ ስህተት ጎኔ ነው ብላችሁ እስቲ ራሳችሁን መዝኑ ይላሉ። ስለዚህ ባረከላሁ ፊኩም ይሄ ረመዳን ነዳማችንን ሊኖረን ዘንዳ ልንነድም ዘንዳ፣ ሰው ደህና ሰው ምንም አላጠፋሁም ብሎ የሚያስብ ሰው ሊነድም አይችልም። ነዳማ የተውበት የመጀመሪያው መነሻ ነው። እንዴት ነው ሀያታችን ዛሬ ከነጋ ትናንት ይኸው ረመዳን፣ ዛሬ 14ኛ ቀናችን ነገ 15 ቀናችን ምናልባት አላህ የረመዳን የመጨረስ እድል ከሰጠን ከዚህ በኋላ ያለን የረመዳን የረመዳናችን ራሱ ከረመዳን ጋር ያለን ቁርኣን አንድ ሰው፣ የአዲስ አበባ ሰው በጣም ደስ ይላል አሉ። ምነው ረመዳን መጀመሪያ ላይ ግሪል እና ምርቃናው፣ ተራዊሑ፣ ዒሻው፣ ዒባዳው። ከዛ ሶስት ቀን ደከም፣ አራት ቀን ስንፍ፣ አምስት ቀን፣ ስድስት ቀን፣ ሰባት ቀን እና ያው ነው ረመዳን እየሄደ ነው። እኛ በዚህ በረመዳን እንኳን አላህ የሚሰጠን ነገር እናገኝ ዘንዳ ለተውበት ነዳማ ያስፈልገናል። መነደም አለብን። ሰው ለመነደም ደግሞ ራሱ ማየት አለበት። እረ እኔ ምረባ ሰው አይደለሁም ዋጋ የለኝም። እረ አላህን በጣም በጣም የሚያመልኩት ለአላህ ቅርብ የሆኑ ሰዎች አሉት። በረመን በ24 ሰዓት ሁለቴ የሚያከትሙ ሰዎች ነበሩ። ዝክራቸው ብዙ፣ ባዳቸው ብዙ፣ ሰደቃቸው ብዙ የሆኑ ሰዎች ነበሩ። እኔ ከዛ አንጻር ረመዳን ላይ እየተጫወትኩ ነው። መጸጸት መቻል ትልቅ ነገር ነው። ከዛ በኋላ ወንጀሎች ላይ ተመልሶ ወንጀል ውስጥ ላለመግባት መቁረጥ ይፈልጋል። ከዛ ወደ አላህ ሱብሐነሁ ወተዓላ ይቅርታ መጠየቅ ይፈልጋል። ይሄ ከሰው ሐቅ ጋር ካልተገናኘ ነው። የሰው ሐቅ፣ የሰው ገንዘብ፣ የሰው ንብረት፣ ምናልባትም የሰው ክብር የነደፈ ሰው ያው ይቅርታ መጠየቅ አፉ በሉ ማለት ይጠበቃል። አላህ ሱብሐነሁ ወተዓላ በባሪያ ሐቅ ውስጥ አይገባም። በባሪያ ሐቅ ውስጥ አይገባም አላህ ሱብሐነሁ ወተዓላ። እና እኛ አጾመንም የሰው ስም ከማንሳት የሰው ክብር ከመገሽለጥ ሰውን በብዙ ነገር ከመጥራት አልዳንም። ያው ነብዩ ዐለይሂ ሶላቱ ወሰላም በሐዲሳቸው አንድ ጊዜ ሶሐቦቹን ሰብስበው ደሃ ማለት ምንድን ነው ብለው ጠየቁ። ይህ ሐዲስ ሁሌ እንሰማዋለን፣ ግን እንደው እስቲ ወደ አእምሮአችን መልሰን እኔ ነቢዩ ዓለይሂ ሰላቱ ወሰላም ደሃ ብለው ከመደቧቸው ሰዎች ነኝ አይደለንም ብለን ራሳችንን እንድናይ። እዛ ደሃ ማለት ምንድን ነው ብለው ጠየቁ። ነቢዩ ዓለይሂ ሰላቱ ወሰላም ደሃ ማለት አሉ። ሰው ያው የሚታወቅ ነው ደሃ፣ ያው ገንዘብ የሌለው ሰው ነው፣ ችስታ ነው፣ ሳንቲም የለውም ብለው ፈሰሩ። ከኛ ውስጥ ገንዘብ የሌለው ሰው ነው አሉ። ማናችንም እንደምንለው ማለት ነቢዩ አለ ሰላት ወሰላም አይደለም አሉ። ይሄ የዚህ የምድር ድህነት ሰው በመሞት ይጠናቀቃል። ሰው ድሃም ሀብታምም ሆነ ያው ምድራዊ ኑሮ ጠግቦ በመብላት የተሻለ ነገር በመብላት የተሻለ ነገር በመጠጣት በመልበስ፣ ጫማ በመጫማት ምናምን ያው የዱንያ ህይወት አስላስ የሆነ ቦታ ላይ ይቆማል። ስለዚህ እሳቸው የዱንያና የአኸራ ህይወት ለሰው ልጅ ለማሳመር የመጡ ነቢይ ናቸውና እይታቸው ምልከታቸው እዚህ ዱንያ ላይ ብቻ አይደለም። አይ አይደለም፣ ይሄ አይደለም። ደሃሉ ማለት የቅያ ማለት አላህ ስብሐነሁ ወተዓላ ዘንድ ይመጣላሉ። በደንብ ይሄን ነገር ሁላችንም ውስጣችን አስገብተን ማየት ካለብን ነገር ነው። በቃ የቅያ ማለት አላህ ዘንድ ይመጣል ሰውየው ከዛ ሲመጣ ልክ ሲቆም የሆነ ሰውዬ ይመጣና ይሄ ሰውዬ ዱኒያ ላይ ስሜን አጥፍቷል ብሎ ይከሰዋል። እዚህ ዱኒያ ላይ ስምህን ያጠፋሁን ሰው አፉ በለኝ። ብደኸው አፉ ቢልህ ያልቃል ሂሳቡ። አከራ አፉ የለም። የውመ የፊሩ መርኡ ሚን አኺ ወኡሚ ወአቢህ ነው። ሰው እናትና አባቱንም ይሸሻል። የራሱ ሃጃ ነው። ስለዚህ ልክ አንተ ሲያይ አንተ ዘንድ ያለውን ሀብት ነው ትዝ ሚለው የሀብት አንተ የእሱን ስም ያጠፋህበት ስሙ ትዝ ይለውና እገሌኮ ሰድቦኛ ይላል። ሰድቦ ዋላ በል ና ያንተን ኸይር ስራ የእሱን ኸይር ስራ ያወዙና ይሰጠዋል። ይሄ ሰውዬ ቁሟል። ሌላኛው ሰውዬ ደግሞ ይመጣና አዋርዶኛል ይላል። ይነሳና ለዚህ ሰውዬ ይሰጠዋል። ይሄኛው ሰውዬ ደግሞ ይመጣና መቶኛል ይለዋል። ይነሳና ለዚህኛው ይሰጠዋል። ይሄ ሰውዬ ሰብስቦ ይሄዳውን ኸይር ሰላት፣ ዕባዳ፣ ሰደቃ፣ ሓጅ፣ ዑምራ ሁሉ ሰዎች እየመጡ ብድራ በቃ ብድራቸውን ይወስዳሉ። ና ና ና እያሉ ይወስዳሉ። ሰውየው መጨረሻ ያልቅበታል፣ ያለው ኸይር ስራ ያልቃል። ከዛ ደሞ አሁንም እሱ አያርፍም። ምላሱ ዱንያ ላይ አርፋ አያቅም። ያልነደፈው፣ ያልነከሰው፣ ያላማው፣ ያልተረበው፣ ያላሾፈበት፣ ያላሽሟጠጠበት ሰው የለው። ደሞ የሆነ ሰው ይመጣና ረብዛ ዱንያ ላይ ሲያላግጥብኝ ነበር ይላል የለው እና ከንተ ወንጀል ላይ ይቀነስና ለሱ ይሰጠው ይባላል። ይሄ አላህ ፊት ያ ማለት ይቅርታ ምናምን የሌለው ፓርት ነኝ። ስለዚህ ባረከላሁ ፊኩም የሰው ሀቅ ጋ ተያይዞ ያለብንን ዱንያ ላይ ያለብንን ነገር የገንዘብም የሐቅም ነገር ማወራረድ አንድ ስራችን ነው። ሁለተኛ ደግሞ የብዙዎቻችን ችግር ሰለፎች ምን ይላሉ? አላህ ሱብሓነሁ ወተዓላ፣ አንዳንድ ሰው ከብዙ መጥፎ ነገር አላህ ይጠብቀውና፣ ምላሱ ምላሱ በሚጎትትበት ነገር ምላሱ በሚያመጣበት ነገር ጣጣ ውስጥ ይገባላሉ። እዚህ ባረከላሁ ፊኩም አኽላቅ ማለት በእስልምና ሰውነት ማለት ምላስንም፣ አይንንም ልብንም ማስተካከል ነው። ይሄ ዘመን እንዴት ተደርጎ ወሬ የሰው ስም ከማንሳት መራቅ የምንችልበትን መንገድ ከጓደኞቻችንም ከቤተሰቦቻችንም ከልጆቻችንም ጋር እንደ መጥፎ ነገር መናገር ነውር፣ ብልግና፣ አላህ ዘንድ የሚያሳጣ ነገር እንደሆነ ልንግባባ የሚገባበት ጊዜና ተው ተው አላህን ፍራ የሰው ስም አታንሳ ተው ተው መባባል የምንችልበትን የማህበራዊ ስርዓት ጓደኝነት ቤተሰባዊ ህይወት መመስረት አለብን። አሁን አሁን እንደውም ወሬ ሲመጣ እስቲ እስቲ ምን ጨምር እስኪ ይህንን አልሰማም እንዴ ጭራሽ ሰውን በደንብ የሚያወራው ወሬ እንዲጨምር የምንጠራበት ሁናቴ ነውና እየተፈጠረ ያለው ይህ ጥሩ ነገር አይደለም። ከአላህ ያጣላል፣ ከእስልምና ጋር ያርቃል። ከምንም በላይ ደግሞ አኸራችንን ያበላሻል። ነቢዩ አለይ ሰላቱ ሰላም አንድ ቀን ሶሐቦቹ መካከል ሁለት ሴቶች በጣም በጣም የሰው ስም ሲያጠፉ መጥፎ ነገር ሲያወሩ አዩዋቸው ሰሙና ጠሯቸውና ሰሃን አምጡ ብለው ትፉ አሏቸው። እኛ ብዙ የሰራ ብዙ ያማነው ወያጠፋነው ጥፋት ምሮ ውስጣችን ወንጀሉ ይቀራል። ነብዩ አለይሂ ሰላቱ ሰላም ሰው ለማስተማር ትፉ አሏቸው። ሲተፉ ሲተፉ ሲተፉ፣ ትልልቅ ሰሃን ትልልቅ እቃ ላይ ደም መግል፣ በጣም በቃ ቆሻሻ የሚባል ነገር በሙሉ ያን ሰሃን ሞላው። ከዛ ነቢዩ ዓለይ ሰላቱ ሰላም እናንተ ምግብ መብላት የሚጠጣ ነገር መጠጣት ሓላል ነበረ፣ ሓላል ነው። ግን ጾም ነው ብላችሁ አላህን ፈርታ ላላህ ብላችሁ ለጾም ብላችሁ መብላትና መጠጣት ያቆማችኋል ያቆማችሁት ነገር ግን ሓላል ነው፣ መብላት መጠጣት ሓላል ነው፣ መብላት መጠጣት ሓላል ነው። ሓላሉን ላላህ ብላችሁ ፈጽማችኋል። ከጾም ውጭም ደግሞ ሓራም የሆነ ነገር አለ ሰማማት መጥፎ ነገር መናገር ምላስን እንደፈለጉ መልቀቅ ደግሞ መጥፎ ነገር ነው። በሱ ደግሞ ይሄው፣ በሱ ደግሞ አፈጠራችሁ አላችሁ። ስለዚህ ባረከላህ ፊኩም፣ ይሄ እንደ ህይወታችን በሙሉ ለምዶት እንደፈለግን የምንናገረውን ነገር አስተካከለ እንደ አላህ ስብሐነሁ ወተዓላ ልንመለስ ይገባ። ረመዳን የቁርአን ወር ነው፣ የእስትግፋር ወር ነው፣ የዚክር ወር ነው፣ የኸይር ስራ ወር ነውና ሁላችንም በኸይር ስራ በመበረታት ልንጠነክር ይገባል። ነብዩ ዐለይሂ ሰላቱ ወሰላም ሁሌም ቸር ናቸው

ከዛ ለምን ይህን ያህል ትቸገራለህ አላቸው ነቢዩ ዐለይሂ ሰላቱ ወሰላም ምን አሉ እኔ እኔ ኑሮኝ እጄ ላይ የሆነ ነገር ኑሮ እናንተን አልከለክላችሁም አሉ ግን ወመን የስተግኒ ዩግኒሂ ላህ እንዲህ ሁሌም መስጠት የማይደክማቸው ሰው ናቸው ነቢዩ ዐለይሂ ሰላቱ ወሰላም በረመን አጅወድ ማየኩም ከአውሎ ንፋስ በላይ ከንፋስ በላይ በጣም ቸር ይሆናሉ ስለዚህ ባረከ ላሁ ፊኩም በዚህ በረመን እኛም ሰደቃችን ዘካ ያለብን ሰዎች ዘካችን ለሚስኪን ማብላት፣ ለየቲም መርዳት፣ ለአረጋውያንና ለደከሙ ሰዎች መርዳት፣ ሙሳፊሮችን ማገዝ የረመዳን ባህሪያችን ሊሆን ይገባል። ብቻችንን ከማፍጠር አንድ ሰው ማስፈጠር የዛ ሰውየን አጅር ስለሚያስገኝ ይህም የኢንፋቅ የመስጠት አንዱ ባህል ነውና፣ ቤታችንም መስጂድም በማስፈጠር በማብላት በማጠጣት ረመዳን አላህ ሱብሓነሁ ወተዓላ ያዘጋጀውን ኸይር ስራ ሁሉ ለማግኘት ሁላችንም ልንጥር ይገባል። ጀዐለናላህ ወኢያኩም